በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንን በባህሪ በህልምና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንውድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበረ። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም አጣ። እነሱም ይዘው አስራው ሲደበድቡት ቢጮ ቢጣራ የሚደርስለት ጠፋ። ፈጽሞም የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረበን ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን ጻድቃን፣ ሰማታትን በዚህ ዓለም ካላከበር ናቸው ሰውነታችንና ነፍሳችንን ለእነሱ አደራ ካልሰጠን በፍርድ አደባባይ በሚዋሰን ወይም ቤዛ ሆኖ የሚያልፈን የለም። በልዑል እግዚአብሔር ፊት ነፍሳችን ለማደን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለውል ሊል አይችልም። ልጆችም አባት እናታቸውን አያድኑ። ወላጆችም እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትን ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝባት፣ ኃጥኡ ፍርዱን የሚቀበልባት ያቺ ታላቅ እግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደምግባታችንን የሚያጎሳቁል ገሃነመ እሳት እንደ አንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናል። በዚህ ዓለም ቸርነትን ካላደረግን፣ ንስሐን ካልገባን በሰማይ ይቅርታን አናገኝም። እናንተ ነገሥታት መኳንንትና፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በዶዎች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ ወዮት አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ እሸራችኋለሁ፣ ከማዕረጋችሁ ማዋርዳችኋለሁ፣ ከወንበራችሁም ላይ ገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነብስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸማቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጠላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንተ ባለንጀራችሁን የምታሙ፣ የጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮታ አለባችሁ። ከእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ፣ ጠንቋይን የምትጠይቁ ወዮላችሁ ወዮት አለባችሁ። የትውልድ ዘራችሁ ይደመስሳል! ስማችሁም ይጠፋል ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጎድሉ ቀሳውስትና ዲያቆናትን የምትሳደቡ ነዳያንን የምታንኳስሱ ወዮላችሁ ወዮት አለባችሁ። እሳቱም አይጠፋ ትሉም አያንቀላፋ፣ ከዚያ እሳተ ገሃነም ተዘጋጅቶላችኋልና እናንተ ትቢተኞች፣ ትምክተኞች ወዩላችሁ! ወዩታ አለባችሁ። እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግራ ጋንን ትጠቀጠቃላችሁ እንደ ሰምም ትቀልጣላችሁና እናንተ መምራኖችን የምትጠሉ ከሀገር አስወጥታችሁ የምታሳድዷቸው ትሑታንንና የውሃንን ነዳያንን የምታዋርዷቸው፣ የምታጎሳቁላቸው ወዩላችሁ! ወዩት አለባችሁ በእኔ ዘንድ እናንተም እንዲሁ ትዋረዳላችሁና ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች እየወላችሁ እዮታ አለባችሁ። የሚያቃጥል የእሳት ነበልባልን ይጠብቃቸዋልና። የሰው ልጆችን ታስቱ ዘንድ የራስ ጸጉራችሁን የምትጎነጉኑ ሴቶች እየወላችሁ እዮታ ይገባችኋል፣ በሚቃጠል እሳት ውስጥ ትጣላላችሁና። የባህሪ ልጄን ክርስቶስን የምትከዱ ትእዛዙንም የማትጠብቁ እየወላችሁ እዮታ አለባችሁ። በዚያች በመጨረሻዋ የፍርድ ቀን በሀጣን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለም ዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሸሩ ትእዛዜን የማታከብሩ ወዮላችሁ፣ ወዮታ አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋል። የጥፋት ፍርድ ይፈረድባችኋል። ረሃብ፣ ቸነፈር ይታዘዝባችኋል። እርስ በርሳችሁ ትተላለቃላችሁ። ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልና እናንተ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ። ነገር ግን በአይኔ የማያችሁ ጆሮ ወይም አይሰማችሁ ይመስላችኋልን? እኔ ስሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገድል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙ። ክብርንና ደህንነትን የምሰጥ እኔ ነኝ። የምሾምም የምሽርም እኔ ነኝ። የምገድል የማድን የምቀጽፍ ይቅር የምል እኔ ነኝ። በእጄ የሚያመልጥ ከቶ የለምና ራሳችሁ ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግስተ ሰማያት ለዘላለሙ ከእኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ ቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ በኅዳር 12 ቀንና በሰኔ 12 ቀን እንዲሁ የአርባቱ እንስሳና ኪሩቤል የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት አለቆች አጋዝትን፣ ስልጣናትን፣ ናብርትን ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃን የቅዱስ ሚካኤልን እንዲሁም የአርባቱ እንስሳን ኪሩቤልን የ24ቱ ካህናተ ሰማይን ሱራፌልን ክብራቸውና ገናነታቸውን ይመለከቱ ዘንድ ይሰበሰባሉ በዚያች ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያ ለብሳቸዋል። እግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ኅብሩ አርአያው ይህንን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃል። አዲስ ሥርዓትንም ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ ሰባት እጅ ያበራሉ። የፊታቸውም ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለማንነታቸው ለዘላለም የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህንን ባዩ ጊዜ፣ በእውነት እኚህ ሊቃነ መላእክት ክቡራን ቡሩካን ናቸው በመዓልትም በሌሊትም ስቡህ አንተ ወልዑል እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ ምክሩ አበጋዞች መንፈሳውያን እናንተ ናቸው እያሉ አደነቁ። ሚካኤልና ገብርኤል እንዲሁም አርባቱ እንስሳን ኪሩቤል፣ 24ቱ ካህናተ ሰማይ ሱራፌል ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤልን እንዲሁም 24ቱ ካህናተ ሰማይ ሱራፌል አርባአቱ እንስሳን ኪሩቤል በፍጹም ክብር አክብሯቸው መታሰቢያቸውን ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም። በሥጋም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ሀያል ጽን የሆነ አለው በቸርነቴ የኔ ባህሪ ሕይወቴን በእሱ ላይ ያሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው ከፈተና ከመቀራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው ክፉ ነገር እርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ ረሃብ፣ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድም ከሚያሸማቅቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከገሃና መሳት ያመልጡ ዘንድ በእውነት እርዷቸው። ይቺ መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው፣ በማለት አስገነዘባቸው አስታወቃቸው። እግዚአብሔር አብም ይህንን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ሙስጋና በሰማይና በምድር የመላ ነው። በፅራ ሐራርያም የምትኖር በታች በደቂቅ አዳም የምትመሰገን በኪሩቤል ላይ ዙፋንን ዘርግተ በአንድነትና በሶስትነት ጸንተ የምትኖር በአንድ ቃል ቅዱስ ቅዱስ እያለን እናመሰግንሃለን አሉ። ቅድማ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድማ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ተአምራትን ላደረገ ለእግዚአብሔር አብ በእውነት ምስጋና እናስተላልፋለን። ቅድማ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ ጨረቃን ከዋክብትን ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪው የሚሆን ከተሰወሩ መላእክት የተሰወረ መንግሥቱ ማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር፣ ሕፀፅ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም እም ግሩማን ልዑል እም ልዑላን እየተባለ የሚመሰገን የፍጥረት ሁሉ ፈጣሪና ገዢ የሚሆን በልዑናን ላይ አድሮ ለሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብል በእውነት ምስጋና እናቀርባለን። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር አምላካችን እግዚአብሔር ሆይ ምስጋና እናቀርብላለን። ፍጻሜ ለሌለው መንግሥትህም ምስጋና ይገባሃል በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባሃል፣ ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለህዝቦች ሁሉ እንዲህ አለ፤ በወንጌል ቃልና በድርሳን በሌሎችም መጽሐፍት አማካኝነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ እርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደ ሌለው ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃንቱ ታን አባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግስትን ክብርንና ባለሟነትን ተሰጣችሁ ዘንድ ወደ እኔኑ ከእኔም ጋር በታላቅ ደስታ ትኖራላችሁ። ካፌ የወጣው ቃል አይታበልም እና ዓለም ከመፈጠሩ በፊት ከዚያ እስከ ዓለም ፍጻሜ ድረስ በአንድ በቴ የተነገረው ቃል አይለወጥም። ካፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዘላለም ፍጻሜ ድረስ በአንደበቴ የተነገረው ቃን አይለወጥም፣ ይላቸዋል። አሁንም እነሆ ሚካኤልና ገብርኤል 24ቱ ካህናተ ሰማይ፣ ሱራፌል፣ አርባቱ እንስሳ፣ ኪሩቤል፣ ጻድቃን እና ሰማዕታት ቅዱሳን የሚውሉ መላእክትን በድንግል እና የጸኑ ቅዱሳት አንስትን፣ መነኮሳትን በጠቅላላው ከአዳም ጀምሮ እስከዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለግሉት ሁሉ ይልቁንም መድኃኒታችንን ሕይወታችንን የወለደችልን ንዕድ ክብርት የምትወድ ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯት። በተለይም የመላእክት አለቃ የሚሆን የቅዱስ ሚካኤልን ጸሎቱና በረከቱ ላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነብሳት ወደሚያድሩባት የማህበር አነ ጽዮን ንስሐ ጽድቅ ወደ ተዘጋጀበት ያግባ። እንዳግመኛም ይህን መጽሐፍ ያጻፈ፣ የጻፈ፣ ያነበበ፣ የተረጎመ በትነ ህሊና በጥቡ ልቡና በዚህ መጽሐፍ እጅግ ተማምኖ የዚህም መጽሐፍ ሚስጥር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህንን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለም ዋድሮበት ይኑር፣ አሜን። በእርሷ አማላጅነት ለሚተማመኑ ምረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባል እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልቡናል ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተዓምር ነው። እኛንም ከሰይጣን የህጣን ነፍስ ከሚቃረኑ አጋንንት በህመምና በደዊ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ከህግ ካፈነገጡት አልወያን ከአዲያን ያድነን። በእሳታውያን ጓደኞች ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም ያማላጅነቱ ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስን ሰራዊት የደምስልን። ይልቁንም ወዳጁ የሚሆን እገሌን ጊዜ በማይለውጠው ዘመን በማይሽረው በስላሴ በትረ ሥልጣን ይጠብቀው ለዘላለሙ አሜን። በአንዲት አገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘውትር ጧት ጧት ወደ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ፣ የመለብሶ ልብስ ይሰጠኝ ዘንድ ወደ ፈጣሪው ወደ እግዚአብሔር አመልክትልኝ፣ አሳስብልኝ በማለት እየለመንና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው አንተ ተነብሰውነት መስራት ከሚችለው ስራ አንዳችም አልሠራህም ነገር ግን በሥራ ፈትነት ተቀምጠ ምን ትዘበዝበኛለህ ለመሥራትም ክንድህን አላነሳም እርሻ አርሰ ምድር በምሰጠው ጥቅም አልተጠቀምክም አተክልትም አልተከልክም ዘርም አልዘራህም ይህንን ማድረግ ስንኳ ባይቻል ንግድ አትነግድምን የሥራን ፍሬ አበዛልህና እባርክልህ ዘንድ አለው እንግዲህ ረዳት ሆን ዘንድ በማናቸውም የስራ መስክ ያልተሰማራህና ዕድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋርደ፣ በስንፍና በታካችነት ከልጆችና ከሚስት ጋር በችግር አለንጋ ስትገረፍ ትገኛለህ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተክርስቲያኑ ገቢ ገንዘብ እንዲሰጥ ለጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳደርበት ዘንድ እንዲባርክል ከወጣበትን በሰላም መልሶ ከቤት እንዲያገባ እግዚአብሔርን እለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው። ቅዱስ ሚካኤልም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ በጎ፣ ነገር ግን የሚዋዝ ሰው አምጣ ቢለው ሰውየውም፣ የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህ ጊዜ ኤጲስቆጶሱ እስከ አንድ ዓመት ድረስ ከወለድ ነፃ አድርጎ በትርፉ ግን ችግሩ እንዳይቀልበትና ቤተሰቦቹ እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜም ወርቁን ከኤጲስቆጶስ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ አንድ ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለውት ሩቅ አገር ስለሆነ በቀጠሮዬ ቀን ልደርስ አልችልም። ስለዚህ ማድረግ ይሻለኛል እያለ ያወጣ ያወርድ ጀመረ። ከብዙ ሀሳብ በኋላ የብረት ሳጥን ካዝና አሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በእገሌ አገር የሚገኝ ከቅዱስ ሚካኤል ቤተክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥኑ ቆለፈና ቅዱስ ሚካኤል ይህንን ወርቅ ለቤተክርስቲያን ታደርስልኝ ዘንድ እለምንሃለው እኔ ይህንን ሊፈጽም በሚችል ጸሎት ተማምኝ አለውና ብሎ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ አሳ ዋጠው። በዚያችን መለት የቤተክርስቲያን ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀቢያ የሆነኝ ዘንድ አሳ አጥምድልኝ አለውና እጠምደለት ዘንድ ተዋዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠ ትልቅ አሳ ተያዘለትና ለቤተክርስቲያኑ ጠባቂ ሰጠው። የቤተክርስቲያኑ ጠባቂ የአሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳው ሆድ በተሰነጠ ጊዜ ወርቅና ደብዳቤ ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ሚስጥር ለማንም ሳይነገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት አንድ ቀን ኤጲስቆጶሱን አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያኗ ገንዘብ ስለምንድን ነው የሰጠኝ ሲል ጠየቀው። አቤቱ እግዚአብሔር ያው ነው፣ የቅዱስ ሚካኤል ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤ ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የሚካኤልን ፈጣሪ አምኜ ከባህር ጥየዋለው፣ ገንዘቡም የራሱ ነውና ኤጲስቆጶሱም ይህ የሆነበት ወሩና ዕለቱ ሰዓቱ መቼ ነበር? በማለት መረመረው። ሰውየውን በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚያ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልን አመሰገነ። እንዲሁም ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነ፣ አሁንም በጸሎት ታስበኝ ዘንድ ለምን አለ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተክርስቲያን በፍቅር አንድነት ሄደው አጥንተን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚው እጅግ ግሩምና ድንቅ የሆነ ታምራቱና ቀነነቱ እንደዝው ሁሉ ነቀሩ እመናዋ አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነ፣ ስህተትን ሁሉ ያስወግድልን፣ ቂም በቀልንም ከልቦናችን ያርቅልን፣ ጣፋጭነትን ያለውን የህይወት ፍሬ አፍርተን እንድንገኝ አብቃን ያድርገን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ወይ ልብ አድርጋችሁ ስሙ ይህን ታምር ሚካኤል የጻፈውን በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍር እና በሱ ዘንድ ባለሟነትን አግኝተን በመንግሥተ ሰማያትም በክብር ተጊጠን በደስታ ንኑር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውና ቸርነቱ እንዲያደለን የእውነት አማላጃችን ቅዱስ ሚካኤልን ወደ እኛ ልኮልን ከእሱ ጋር ለመተዋወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅሩ ወደ እሱ እንዲስበንና ጸላታችን ሰይጣንን አይናችን እያየ በፊታችን ቀጥቅጦ ያጠፋለን ዘንድ አሁንም ባሕረ እሳትን በክንፍ እየቀዘፈ እንዲያሻግረን አማኑኤል የሚያወርሰን ክብር ወዳለበት ጥራ መንግስተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ መግበት ዘንድ ይህንን ቃል የሰማነው ሁላችንም የምረት ቃል ያሰማን ዘንድ ነው። እስከ ዘላለሙ አሜን። ለመናው ክብረው ለዘላለሙ በእኛ ላይ ይደርብን። የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምርም ይህን የእግዚአብሔር አምላካችን የጥበቡን ምልአት የተአምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔር በፍጹም ልቦናው የሚወድ ትእዛዙንም የሚፈጽም አንድ ሰው ነገረኝ። እንዲህም አለ የክርስትና እምነት ያለው ሰው የመላእክትና የነቢያትን ሁሉ የአዋርያትና የጻድቃን የሰማዕታትን ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አሁን ይምረዋል። መልአኩ መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደሰጣቸው ላስረዳ አለኝ። ከደቂቅ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ሥራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል የማክበር ዝክሩንም እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና እቺ ነብስ የእኛ ናት በማለት ሲዶ ነፉ፣ ሚካኤል ግን የእኔ ናት እያለ ይከራከር ነበር። እንዲህም የእኔ ናት፣ የእኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ከጌታ አራት አማራጭ ነገሮች ያቀረበላቸው ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉት፣ ሚካኤል ፈልጎ ካገኘው ይውሰደው ከእነዚያ አንዳቸውን ምረጡ አላቸው። እነሱ ግን ሚካኤልን ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላ እኛ እንሰውረዋለን ብለው ያን ሰው እመቀህ እመቃት አውርደው የገሃነመ እሳት አዘዋሪ ተባለበት ጥልቅ ባህር ውስጥ ደበቁት። እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መበርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ ሰባት እልፍ ነፍሳት አወጣ፣ በሁለተኛውም ክንፉ እንዲሁ አወጣ፣ በሶስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳት አወጣ። ሆኖም ሊያገኙ አልቻለም። በዚህም ሰው ምክንያት ያወጣባቸው ነፍሳት ቁጥሩ ሰባት ሺህ ደረሰ። ከእነዚህም ውስጥም ያልተጠመቁ አረመኔዎች ይገኙ ነበረ። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኚህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኚህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ሥራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህንን ሰው ከገሀነመ እሳት እንዳዳንከው እኔን አገልጋይ ይህን በዚህ ዓለም በሚመጣው ዓለም አድነኝ። አሜን። በአብ በወልድ መንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በሉና በአጋዛዝ አንድ አምላክ በማለት እያምን ጥቅምት በባተ በ12 ቀን ውድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤልን በዓል የሚከበርበት ቀን መሆኑን እናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳዖድ ፋንታ በእስራኤል ላይ ዳዊትን ቀብቶ ያነገሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴ ቤት ልኮታልና፣ ያን ጊዜም ነቢዩ ሳሙኤል ነገስታቱን ተቀብተው የሚነግሱበትን ቅባ መንግስት ይዞ ወደ እሴ ዘንድ በደረሰ ጊዜ ልጆችን ሁሉ አቅርብልኝ፣ ከልጆች መካከል ቅባ መንግስት ቀብቼ በእስራኤል ላይ አነግሰው ዘንድ እግዚአብሔር መልአክ አዞኛል አለው እሴም ይህንን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት እሱ ዳዊት ግን በእርሻው መካከል በጎቹን ይጠብቅ ነበርና ከዚያም በእሴ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስቱን እያፈሰሰ ቀብቶ ሊያነግስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል እሴን ከልጆች መካከል የቀረ የለምን ሲል ጠየቀው እሴም ከወንድሞች ሁሉ የሚያንስ ታናሽና ብላቴና አለ፣ እሱ በበጎች መሰማሪያና በጎችን ሲጠብቅ ይገኛል አለው። ሳሙኤልም ፈጥና ያምጣልኝ አለው። ያን ጊዜ ፈጥኖ አመጣለትና በእግዚአብሔር ስለተመረጠ ቅባ መንግስቱን ቀብቶ በእስራኤል ላይ ያነገሰው። ዳግመኛም በዛሬው እለት እግዚአብሔር ቅዱስ ሚካኤል ወደ ዳዊት ልኮት ኃይል ሰጥቶት እየተራዳው የራይታውያንና የኢሎፍላውያን ወገን የሚሆን ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤልን በዓል በየወሩ እንድናከብርና መታሰቢያውን እንድናደርግ አዘዙን፣ ስርዓትን ሰሩልን። የቅዱስ ሚካኤል ልመናውና ማለጅነቱ በረከቱ ከወዳጁ ከመሆን ከኔ ጋር እንዲሁም በዚች በእናታችን ቅድስት ቤተ ክርስቲያን ተሰብስበ የዚህን የድርሳን ቃል በምንሰማው በወላችን ላይ ለዘላለም አድሮ ይኑርብን። አሜን በማያቋርጥ ቃል ለአጣን ምሕረትን የምታበስር ገነታዊ ጽሐፍ ጽባህ ላንተ በሰላም እላለሁ። ሚካኤል ሆይ፣ በስንፍናዬ ጣዕም እንደሌለው ጨው እንዳልጣል ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልወረድ በክንፍ አቅፈ ደግፈ ያዘኝ፣ ጠብቀኝ። ከበጋ ቀጥሎ የክረምትን ወራት የሠራሃልን ወደ ዘመነ በልግ መሸጋገሪያ ወራ ጽጌን ወሰን ያደረግልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናገኝ በቅጠል ብቻ ሳለን ሸሸጣችን እንዳይሆን እንዳንጠወልግ እንማልዳሃለን። የክረምት ወራት አልፎና ዝናብ ከመዝነብ ሲያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግብ ባር ፍሬ ጋር የሃይማኖት ሽቱን አከማይ ዘንድ ለስራቸው ትጓህ ለሆኑ እንደ ነቢቱና ገብረ ጉዳን ለምስጋና የተጋን አድርገን በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህ ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን።